በሰው ልጅ የሕይወት ተስፋ ጉዞ ላይ የሚገጥመውን መሰናከል በደራሲ ጌታሁን አረጋ የሚተነተን ትረካ። የተጠየቀው ሳይመለስ፣ የተፋቀረ ሳይጋባ፣ የተጣላ ሳይታረቅ የለውም። ሕይወት ተስፋ የብቸኝነት ኑሮን ሰው እንዴት ሊገፋ ማፍቀር፣ መውደድ፣ መኖር የጋራ ሙግድ ነው ለአዳምና ሔዋን ቃል ኪዳኑ ግድ ነው። ምን ሰማሽ በይሰሞን አጣሁሽ ፈልጌ፣ መልካሙን ምኞቴን ጻፍኩልሽ ደብዳቤ። ሌላው እንኳ ቢቀር ላናግርሽ ቀርቤ፣ ካንቺ ተከትሎ አብሮ መጥጦ አለቤ። አንቺ አታነሽም፣ ስልኩማ ይጠራሻል! በፍቅር ጨዋታ ሰው እንዴት ይሸሻል ተመችቶሽ ይሆናል ማናሁን ያውቅሻል፣ ስምሽን አልጠራም ሁሉም ያውቁብሻል። ያሳለፍነው ጊዜ እኔን ይረብሻል። ምንጊዜም ቢሆን ሔዋን ዘር አላምንም፣ እኔን ለማጽናናት ማንም ሐቅም የለም። እንዲህ የሚከብደው አለ በዚህ ዓለም ዕድሜውን ከቈየሁ ማይረሳኝ ዘላለም። ወልደን የምንስመው አሁን አይደል ወቅቱ፣ ውበት መልክ ማየት በዚህ ምድር ከንቱ። ቤተሰቦች ሰምተው በጣም ደነገጡ። ዘመድ ቤት ሄዳ ይሆን አንዳለኝ ስጋቱ ሰው ኃጢአት አያውቅም በፍቅር ላይ ገብቶ ወንድሜ ልምከርህ ንቀህ እለፈውተው ቤቱ ዝግ እንዳይሆን እኔ ልክፈተው። ስንቶች ተረበሹ ያንተን ጭንቀት ሰምተው ሀገሩ እንዴት ነው አየር ተመቸሽ ወይ ባልታደልኩት ጊዜ እኔ አንቺን ባላይ በርግጥ አይፈረድም ትዛዙ ሆኖ ከላይ ጭራሽን ያልኖርም አንቺን ባይኔ ሳላይ በእድገቱ ጊዜ ቴክኖሎጂ ሰፋ ገና በጠዋቱ ወቅቱ ለእኔ ስከፋ ብቸኝነት ኑሮ እኔ እንዴት ልግፋ መንገድ ልጠጋ ነው መሆነውም ጠፋ ሩቅ ሀገር ተጓዥ ዘላቂ መኪና ባሰቡት ለመድረስ ዛሬስ በጣም ቀና ምናልባት ከቆየው ሕይወቴን በጤና ጉዳዩ እንዳለቀ አምጣት እንደገና መንገደኛ መሆን ለልብ ድካሙ ለጤና በሽታ ከክፉ እንዳትወድቅ ጠብቅ እስኪ ጌታ። እሷን ያሰቡኝ ስንት ነገር ተምጣጣ የሰላም የጤና ወቅቱ የፊት ይምጣ። በዚህ ፈጣን ዘመን መተማመን ይቀር ሁሉም በሚሠራው ፈጣሪ ነው ምስክር። መልካም ይሁን ክፉ ጠይም ይሁን ጠቆር አንድ ለአንድ ነው የሚመች መንፈሳዊ ፍቅር። በወጣትነት ዘመን ሰይጣን ቢረብሽም፣ የኩሩ ሰው ልጅ ነሽ ስም አላበላሽም። የምትመጪው ቀን ቁርቱን አልነግርሽም። ነይ ቤትሽን ግቢ ምንም አልልሽም። እኔ ባደረግኩት በራሴ ጥፋቴ ትልቅ አማካሪ ሲነግረኝ አባቴ ራሴን ላጠፋ ወስኛለሁ እናቴ በዚህ ሳምንት ጠፍታ የጣት ቀለበቴ ሴት አንዴ ከመንገድ ጉዞ ከጀመረች ትመጣለች ብለ ሐሳብ አታመነች። ውድ ወንድሜ ባኬ ከመስመር አትጋጭ ገጠር ስላስጠላት ከተማ ነው የገባች! ሁሉም አስጠልቶታል ልትገባ ነው ገነት። በእምነቱ ጽናት ሰፊ ቦታ አላት የሳምንታት ቀናት ሲፈራረቁባት የምድራዊ ነገር ከእንግዲህ ለእሷ በቃት በዚች በሰራችው ስንት አድናቂ አላት በምሳሳት መጣው ፈልጌ ያጣው ክደጅ፣ ኧረ ጎረቤቶች በየት ነው የወጣች? ለለውጥ ነው ንግዷስ መቼ ታተርፋለች? የቆንጆዎች ቆንጆ ዛሬ ተወገነች። አቅጣጫው ጥሩ ነው በየት ነው የሄድሽው? ማታውቂውን ምግብ ቶሎ እንዴት በላሽው? ይሄን ተሞክሮ ከየት ነው ያመጣሽው? በእንክብካቤ ይዘሽ መልእክቴን አድርሽው። አካሌ ሰውነቴ ይዘቱ ቀነሰ። አንቺን የሚያውቀው ስንቱ እያለቀሰ የምኖሮ ኑሮ ፍቅር መቻነሰ ልዩ ደልድቢ ለአንቺ የደረሰ። አንዴ ላስቸግረ ወንድሜ ተባበር። አሁን ያለሁበት የት ነው ይሄ አገር? አቅጣጫ ጠፍቶኝ ነው አንተንም መናገር። አእምሮ ዞረብኝ ትንሽ ጭንቀት ነበር። ሰው ብዙ ይችላል ንቀህ እለፍ በቃ፣ ዙረህ እንዳትገናኝ ልዩነቱም ሰፋ። ምስጢሩን እንዳለ ነገርኩ ባለፈው፣ ራስን አጽናንተህ ልብህን አሳርፈው። አልጋው ከሳሽ ሆኖ ትራስ ሆኗል ምስክር። ሕጉ አልተቀበለም ከአንቺ በስተቀር በነበረው ጊዜ ባሳለፍነው ፍቅር ወዳንቺም ጠንጂ አልፈለገም ሊቀር ፍቅር እንደሞላ ምንም ሳይጓደል ካንቺ ያገናኘኝ ወየው የኔ እድል እባክሽ ተረጅኝ እንዳይዘኝ በደል አንቺን ያሰብኩኝ ገባሁኝ ከገደል ለካ የሰው ልጅ ምስኪን በቀላሉ ያብዳል። በቃል ኪዳን እምነት በማተብ ጸንቼ ሁሌ እያሰብኩኝ ይተኝቼ ተነስቼ አንቺን መሳይ ቆንጆ በዐይኔ አይቼ ሌላ ስትሆንብኝ ጉድሆንኩኝ ደንግጬ፣ ያደረግሽው ግፍ እኔም እጠይቃለሁ ከሰማይ ቤት ሂጄ፣ የትኛው ይጠቅማል ያስረዳት ወገኑ። ገና ተማሪዎች ቤተሰብ ስላሉ ፈተና፣ እንዳለፍሽ ሰዎች ተናገሩ፣ ምስጋና ላቅርበሽ ባደረግሽው ሁሉ። ኧረ አንተ ልጄ ወንድ ነው የወለድኩ፣ ምንድነው ማትሰማ እኔ ተው እያልኩ ቃሏን አክባሪ ናት፣ ሁላችሁም እወቁ። ልጅነት ነው እንጂ አሁን ነው የሚታረጉ። በዶላሩ ጊዜ እምነት ሁሉ ጠፍቶ፣ ወይ የራሴን ማጥፋት ወይ ቢጤን አግብቶ፣ ደስታም ርቆ ሄደ፣ ማን ይኖራል ከፍቶ? የታደሉ ይኑሩ ፍቅር ጎጆ ሰርተው። ቃል አክብሬ እንጂ ለእምነቴ ብዬ፣ ስንት ጓደኛ እኔን እንደ እብድ አየ። ከእንግዲህ እዛው ኑሪ የፍቅር ማማዬ እኔም ውስኝ ያለው ልተዋት ነው ብዬ። አይዟችሁ አትጨነቁ እማይና አባዬ። ኧረ ልጄ ኧረ ልጆቼ አንዴ እልልበሉ እናንተ ባካችሁ። የምስራች ዜና አለኝ ዛሬ ምነግራችሁ በአዲስ ሕይወት ምዕራፍ ፍቅር መስረታችሁ። ቤት ስሩ ልጆቼ ከእንግዲህ ታርቃችሁ። ዋክሽ ፍቅር ሙዳዬ ሕይወት መሠረቴ አንቺን በማጣት ነው ጩኸት ቀን ለሊቴ፣ ተስፋ እንዳይበተን የኔ ማንነቴ፣ ምንም ከኔ አይኖርም ከእንግዲህ ጥፋቴ። ምኞቴ ተሳካ ሁሉ የልብ ሆነ፣ ጭንቀት ተቀይሮ ወደ ደስታ ሆነ። ተስፋ ቤት ገብቶልኝ ከበሮ ተመታ፣ መሰንቆ በገና። ፈጣሪ ማለት ነው ሽማግሌ ደህና፣ ቤት ያፈራው ይሄ ነው አርጎልኝ ምስጋና።